እንደምን ዋላችሁ ተመልካቾቻችን። ከዜና ኢትዮጵያ ወደ ስፖርት ሰዓታችን አልፈናል። ስንቄ ባንክ የስፖርት ዘገባችን የክብር ስፖንሰር እናመሰግናለን። የአፍሪካ ዋንጫ መስራች የሆነችው ኢትዮጵያ በመድረኩ ለ11 ጊዜያት ተሳትፋለች። ከ13ኛው የአፍሪካ ዋንጫ ተሳትፎ በኋላ ለ3 አስርት ዓመታት ከአፍሪካ ዋንጫ ርቃ የቆየችው ኢትዮጵያ ወደ መድረኩ ስትመለስ በመላ ሀገሪቱ ከፍተኛ ደስታ ሆኖ ነበር። ከ31 ዓመታት በኋላ ጥቅምት 4 2005 ወደ አፍሪካ ዋንጫ ያለፈችበትን ሁኔታ አብታሙ ካሴ እንደሚከተለው ያስታውሰናል።

ለሶስት አስርተ ዓመታት ሲጠብቀው የነበረው ህልም እውን የሆነበት መላ ኢትዮጵያውያንን ከጫፍ እስከ ጫፍ በደስታ ማዕበል እንዲመቱ ምክንያት የሆነበት ጊዜ ነበር። አዲስ አበባ ስታዲየም ከአፍ እስከ ገደፉ በደጋፊዎች ተሞልቶ ለተጋጣሚ ቡድን እጅግ ፈታኝ የሆነ ድባብን የፈጠረ ለዘመናት አይረሴ ክስተት ነው። የአፍሪካ ዋንጫ መስራቹ ሀገር ኢትዮጵያ ከ13ኛው የአፍሪካ ዋንጫ በኋላ ወደ መሰረተችው የአፍሪካ ዋንጫ ለመመለስ በሜዳዋ የግጥማትን የሞት የሽረት ትግል ፍልሚያን በበላይነት የደመደመችበት የያዘመ ወርቃማ ትውልድ ደማቅ ታሪክ ጽፎ ያለፈበት አጃይብ ያስባለው የአዲስ አበባ ስታዲየሙ ፍልሚያም የኢትዮጵያ ብሔራዊ ቡድን ባለፉት 20 ዓመታት ታሪኩ ግልጽ በሆነ የጨዋታ መንገድ ተጋጣሚን ከገጠመባቸው ጊዜያት አንዱ የኢንስትራክተር ሰውነት ቢሾ የስልጠና ዘመን ነው። በወቅቱ የነበሩት ተጫዋቾች አድርጎ የተባሉትን ነገር ለማድረግ ወደ ኋላ የማይሉ አታድርጎ የተባሉትን የማያደርጉ በጥሩ ስነ ምግባራቸው ለዘመናት እየታወሱ ያሉ ናቸው። ለዚህ ምስክርነት በወቅቱ የነበሩ አመራሮችም ጭምር ዋቢ ናቸው። የዚያ ዘመን ትውልድ የኢትዮጵያ ብሔራዊ ቡድንን የሦስት አስርት ዓመታት የአፍሪካ ዋንጫ ተሳትፎን ለመመለስ ታዲያ ከሱዳን ጋር ትከሻ ለትከሻ ተለካክቶ ማሸነፍ ይጠበቅበት ነበር። የመጀመሪያው ፍልሚያ ኦምዱርማን ላይ ተከናውኖ የኢትዮጵያ ብሔራዊ ቡድን ከደረሰበት እንግልትና ፍትሐዊ ያልሆነ ዳኝነት ጋር ተያይዞም ጨዋታውን አምስት ለሶስት በሆነ ውጤት ተሸንፎ ቀጠሮውን አዲስ አበባ አደረገ። ዋሊያው ጨዋታውን ሁለት ለዜሮ ብቻ ካሸነፈ ተልዕኮውን በድል ይደመድማል። ያን ሲጠናቀቅ አስደሳች ዘጠና ደቂቃው ግን ለኢትዮጵያውያን የጭንቅ ጊዜ የነበረውን ጨዋታም በቀጥታ ያስተላለፈው ጋዜጠኛ ፍቅር ይልቃል እንዲህ ይተርከዋል። ጨዋታውን የማስተላለፍ እድል ነበረኝ። አስታውሳለሁ፣ ሰይድ እና እኔ የቴሌቪዥኑን እነ ግርማቸው የፍሬም የሬዲዮ ስርጭቱን በስቴዲየሙ ነን እንመራ ነበርና በጣም አስጨናቂ ቀን ነበር። ያቀን አንደኛ የኢትዮጵያ ብሔራዊ ቡድን ወደ ሱዳን አቅንቶ አምስት ለሶስት ተሸንፎ ነው የመጣው። ሁለት ለባዶ ካሸነፈ ከ31 ዓመት በኋላ ወደ አፍሪካ ዋንጫ ይመለሳል እና ሌሊት ወደ ሰባት ሰዓት አካባቢ ስልኬ የተደወለ ቤት ውስጥ ነው። ስቴዲየሙን እስኪ ምን እናዩት ምን እንደሚመስል በጣም ትገረማላችሁ፣ የሚል ስልክ ከአንድ ስፖርት ቤተሰብ ተደወለልኝ። ተደወለልኝና ተነስቼ ሄድኩኝ። ስቴዲየም ስሄድ ሰልፍ ተይዟል። በዛ ሰዓት ላይ በኢትዮጵያ ብሔራዊ ቡድን የሚያበረታታ እናልፋለን የሚል ስሜት ወኔ በሌሊት ተጀምሯል። እና በጣም ጨነቀኝ። አንደኛ ጨዋታውን ማስተላልፈው እኔ መሆኔን ማወቅ ነበር። ሁለተኛ የጨዋታውን ስሜት በዜና በተለያየ መልክ ማስተላለፍ ነበረብን። እና ያን ቀን በፍጹም አልረሳውም። ጨዋታው ተጀመረ። በጣም አስጨናቂ ጨዋታ ነበር። የኢትዮጵያ ብሔራዊ ቡድን 60 ደቂቃ ጎል አላስቆጠረም። ጌታ ነ ሱዳን

ምን እንደተፈጠረ ራሱ ማላስታወስበት ይሄ ገለልተኛነት ስሜት ሳይኖር በቀጥታ ከተመልካቹ ጋር በብደት ሁኔታውን የገለጽኩበትና ከ31 ዓመት በኋላ የኢትዮጵያ ቡድን ወደ አፍሪካ ዋንጫ መመለሱን ያበሰርኩበትን አጋጣሚ ፍጹም አበሰውም። የኢትዮጵያ ብሔራዊ ቡድን ሱዳንን ሁለት ለዜሮ አሸንፎ ከ31 ዓመታት በኋላ ለአፍሪካ ዋንጫ አለፈም። እናም ያ ዘመን ኢትዮጵያውያን ከዳር እስከ ዳር ስለ ኢትዮጵያ ብሔራዊ ቡድን ጀግንነት የሚያነሱበት፣ የጥበብ ሰዎች በስንክናዊ ስራዎቻቸው ለዋሊያው ያዜሙበት፣ በተመዘገቡ ውጤቶች ሳቢያ ኢትዮጵያውያን ተጫዋቾች ወደ ውጭ ሂደው ለመጫወት ዕድል ያገኙበት፣ በውቡ የጨዋታ ዘዴያቸው የአፍሪካው ባርሴሎና የተባለበት፣ ለኢትዮጵያ እግር ኳስ መነቃቃት ማቃጣትን የፈጠረበት ዘመን ነበር። ዛሬ ላይ ግን ያ ወኔ ጠፍቷል። ብሔራዊ ቡድኑ አንድን ጨዋታ ለማሸነፍ ከሁለት ዓመት በላይ ሲያስቆጥር ተመልክተናል። ለነገ ተስፋ የሚሰጥ እንቅስቃሴም የለውም። በአንድ ወቅት ተነቃክቶ የነበረው የኢትዮጵያ እግር ኳስ በብሔራዊ ቡድኑ ውጤት ማሽቆልቆል ምክንያት ዝምታ ሰፍኗል። ዋልያው ግን ከትላልቅ ውድድሮች ተሳትፎ አሁንም መራቁን ቀጥሏል። በክልል ክለቦች ታሪክ የኢትዮጵያ ፕሪምየር ሊግ ዋንጫን በማሳካት ቀዳሚ በሆነው የሐዋሳ ከተማ እግር ኳስ ክለብ ውስጥ ከምስረታው እስከ ስኬቱ ትልቅ ባለድርሻና ምልክት ሆነው ይነሳሉ። ለሁለት ጊዜያት የፕሪምየር ሊግ ዋንጫን እንዲሁም የጥሎ ማለፍ ዋንጫን ከማሳካት ባለፈ የኢትዮጵያ የኦሎምፒክና ዋናውን ብሔራዊ ቡድን እስከማሰልጠንም ደርሰዋል። ከአስቸጋሪ የረዥም ጊዜ ጊዜያቶች በኋላ ሐዋሳ ከተማ ውጤታማ ያደረጉት አሰልጣኝ ከማል አህመድ ዛሬም ከእግር ኳሱ አራቁም። አሰልጣኙ ከኤቲቪ ጋር ቆይታ አድርጓል። ከራስ አንደበት እንከታተል። በካርቶንና በፌስታል ኳስ ተሸክመን ነው ሐዋሳ ከተማን የምናሰልጥ ነው በፌስታል አንድ አንዴ እንደውም ገጠመኝ ያለ አንድ የአንድ የእርሻ ልማት ስራ አስካጅ የሆነ ሰው ምን እያሰራችሁ ነው ብሎ አለ። አረ እዚህ ለልምምድ ኳስ እያስነፋን ነው ብለን ስንለው ይህ ሁሉ ኳስ ምን ያደርጋል፣ አንድ ኳስ አይበቃችሁም ብሎ ፈገግታ ንግግር ተናገረ። እና የዛ አይነት አመለካከት ያላቸው ሰዎች ነበሩ። አሁን ግን በጥሩ ሁኔታ ኳስ የሚይዙ የስፖርቱ ሰራተኞች ሆኖ የክለቡ ሰራተኞች ሆኖ አሉ እኛ በዛን ጊዜ ኳስ በትከሻችን ይዘን ነው በአራት መቶ ነው የሚጫወቱት አሁን እንደ ሰብዱ አራት መቶ ነው ዘጠና ስድስት ተአምር ነው ሰለሞን እኛ የተከተልን እንሄዳለን የተከተልን እንሄዳለን ቡና ነው ሻምፒዮና ለመሆን የሚችለው ቡና በማን ይሸነፋል በሙገር የት አዛዳ አምቦ። እኛ ቀጥለን ሄድን። ቀጥለን ስንሄድ አምቦ ላይ አሁን ብርሃኑ ጉታ የሚባል የጅማ ልጅ ነው የሚገባ የገባ ኳስ የያዘ ሳላዲን አለ ወንድሙ አለ። በቃ ኃይለኛ ነው ቲሙ የሙገር። ያንን ጨዋታ የሚገቡ ኳሶችን ይሄ በሙሉ ተገሽልጦ፣ ያ ብርሃኑ የሚባል ማንም የማያስታውሰው እዚህ በረኛ አሰልጣኝ ይሁን ብዬ ያስገባሁት። በኋላ እኔን ቀነሱን። እኔን ሲቀንሱ የመጣው አሰልጣኝ አባረረው። ይህንን አይነት የለፉ የደከሙ ልጆች አሁንም አልታዩም። ብዙ ናቸው፣ ብዙ ናቸው እና አሁንም አዋሳ ከነማ የሚያውቅ ከሆነ የሚያውቁ ሰዎች ካሉበት እነዚህ የደከሙ ልጆችን አትሊስት በሚያገኙት ክፍት ቦታ ማመቻቸት የሚችሉትን ነገር ቢያመቻቹ ጥሩ ነው። ከማል አካዳሚ ከሁለት መቶ ሀምሳ ስልሳ ሰው ልጆች በላይ ነው፣ ሴትና ወንድ ምንሰራው እና ኤስኦኤስ የሚባል ትምህርት ቤት ነው መከበር ያለበት አሁን ለምን ሜዳውን የፈቀደ ሜዳውን ፈቅዶ እንደፈለግ ነው። በሳምንት ሙሉ ቀን እንደምንሰራ ያደረገልን ትምህርት በማይነካ ሁኔታ እና ይሄ እኛ የትምህርት ቤቱ እገዛ ነው። አካዳሚውም እንዲቆይ ያደረገው በተመጣጠነ ክፍያ ለክለቡ የሚያስቡ ልጆችን ማጫወቱ። እኔ እንደዛ ቢሆን ቡድኑ የነበረበትን ውጤት ማግኘት የሚችልበት መንገድ ይኖራል ብዬ ነው የማስበው። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ የፈረንሳይ ነጥብ ስጥል ጀርመንና ቤልጅየም ተጋጣሚዎቻቸውን አሸንፈዋል። በዓለም ዋንጫ ማጣሪያ መደበራት ላይ የምትገኘው ፈረንሳይ ከሜዳዋ ውጭ አይስላንድን ገጥማ ሁለታቻ ተለያይታለች። ለፈረንሳይ ክሪስቶፈር እንኩንኩ እና ዣን ፊሊፔ ማቴታ ለአይስላንድ ደግሞ ቪክተር ፖልሰን እና ክርስቲያን ሁሊንሰን ኳስን ከመረብ አገናኝተዋል። በምድቡ ሌላ ጨዋታ ዩክሬን አዘርባጃንን ሁለት ለአንድ ማሸነፍ ችላለች። ፈረንሳይ ምድቡን በአስር ነጥብ ስትመራ ዩክሬን በሰባ ነጥብ ትከተላለች። ምድብ አንድ ላይ ጀርመን በኒክ ቮልቲማዲ ግብ ሰሜን አይርላንድን አንድ ለባዶ አሸንፋለች። ስሎቫኪያ ሉዘምበርግን ሁለት ለዜሮ ረታለች። ጀርመን በዘጠኝ ነጥብ ምድቡን ስትመራ ስሎቫኪያ በእኩል ነጥብ በግብ ክፍያ ተበልጣ ሁለተኛ ደረጃ ላይ ትገኛለች። ቤልጅየም በኬቨን ዱብራይኔ ሁለት የፍጹም ቅጣት ምት እንዲሁም ቶማስ ሙኔርና ሊዮናርዶ ትራውስ ሮስ አርደግ ግቦች ዌልስን አራት ለሁለት አሸንፋለች። ድሉን ተከትሎ ቤልጅየም ምድብ አስርን በ11 ነጥብ የመራች ነው። ምድብ ሁለት ስዊዘርላንድ ስሎቫኪያ ጋር ያደረጉት ጨዋታ 00 0 ሲጠናቀቅ፣ ስዊድን በሜዳዋ በኮዞቮ ተሸንፋለች። የዓመቱ ምርጥ አጥቂ ቪክቶር ዩክሬሽ እና አሌክሳንደር ይዛክን የያዘችው ስዊድን ከአራት ጨዋታ አንድ ነጥብ ብቻ ነው የያዘችው። ጨዋታዎቹ ዛሬም ቅጥለው ሲደረጉ ስፔን ከቡልጋሪያ፣ ፖርቱጋል ከሃንጋሪ፣ ጣሊያን ከእስራኤል፣ እንግሊዝ ከላትቪያ ተጠባቂዎቹ ናቸው። የዓለም አትሌቲክስ ለአመቱ ምርጥ አትሌቶች ሽልማት በሁለቱም ጾታ አስር እጩ አትሌቶችን ይፋ አድርጓል። ከአፍሪካዊቱ ሀገር ኬንያ ሶስት አትሌቶች በእጩነት ሲቀርቡ አሜሪካ አምስት አትሌቶችን አስመርጣለች። ሊና ዳነ የዓለም አትሌቲክስ ለአመቱ ምርጥ አትሌት ሽልማት በሁለቱም ጾታ አምስት አምስት አትሌቶችን በመምረጥ አስር ምርጥ አትሌቶችን ይፋ አድርጓል። በእጩነት ከቀረቡት አስር አትሌቶች አሜሪካ አምስት አትሌቶችን ስታስመርጥ ኬንያ ሶስት አትሌቶችን በእጩነት አቅርቧለች። በሴቶች ዘርፍ አሜሪካዊቷ የዓለም የመቶ ሜትር የሁለት መቶ ሜትርና የአራት በመቶ ዱላ ቅብብል ሻምፒዮኗ ሜሊሳ ጄፈርሰን ሌላኛው አሜሪካዊት የዓለም አራት መቶ ሜትርና አራት በአራት መቶ ሜትር አሸናፊዋ ሲድኒ ማክላዊን ኔዘርላንዳዊቷ የዓለምና የዲያመን የ400 ሜትር መሰናክል አሸናፊ ፈምክል ቦል እንዲሁም ኬንያውያኑ ቤትሪስቸቤት ና ፌዝኬፒዮገን በእጩነት ቀርበዋል። ቤትሪስቸቤት በቅርቡ በተደረገው የዓለም አትሌቲክስ ሻምፒዮና በ5 ሺ እና በ10 ሺ ሜትር የወርቅ ሜዳሊያ አሸናፊ ስትሆን የ5 ሺ ሜትር የዓለም ክብረ ወሰንን በእጁ አስገብታለች። ሌላኛዋ የሀገሯ ልጅ ፌዝኬፒዮገን ደግሞ የ1500 ሜትር የዓለም ሻምፒዮን ከመሆኗ በተጨማሪ በርቀቱ የዓለም ክብረ ወሰንን ያስመዘገበችበት አመት ነው። በወንዶች ዘርፍ አሜሪካ በሶስት አትሌቶች ስትወከል የዓለም የ400 ሜትር መሰናክል ሻምፒዮኑ እና ከአመቱ ምርጥ 3 የ400 ሜትር መሰናክል ውድድሮች ሁለቱን ያሸነፈው ራይ ቤንጃሚን የዲያመንድ ሊግን ጨምሮ የዓለም 200 ሜትር ና የ4 በ100 ሜትር ዱላ ቅብብል ሻምፒዮኑ ና የ100 ሜትር የነሐስ ሜዳሊያ አሸናፊው ኖህ ሊልስ እንዲሁም የዓለምና ና የዲያመንድ ሊግ የ110 ሜትር መሰናክል አሸናፊው ኮርዴል ቴንች በእጩነት ቀርበዋል። በተጨማሪም ፈረንሳዩ የ10000 ሜትር የዓለም ሻምፒዮኑ ጂሚ ግሬሰር ና ኬንያዊ የ800 ሜትር የዓለም ና የዲያመንድ ሊግ አሸናፊ ኢማኑኤል ቫኒዮኒ የተካተቱ ሆነዋል። በዘንድሮው የዓለም ሻምፒዮና ታይቶ በማይታወቅ መልኩ ዝቅተኛ ውጤት ያስመዘገበችው ኢትዮጵያ በእጩዎች ዝርዝር ውስጥ ተወካይ ማግኘት ያልቻለች ሲሆን፣ ባለፉት አመታት ኢትዮጵያውያን አትሌቶች የዓለም ምርጥ አትሌት እጩዎች ውስጥ ከመግባት ባለፈ አሸናፊ መሆናቸው የሚታወስ ነው። በተለይም በዘንድሮው የቶኪዮ የዓለም አትሌቲክስ ሻምፒዮና የተመዘገበው ውጤት ለአመታት በኢትዮጵያውያን የበላይነት ተይዞ የነበረው አትሌቲክስ ለሌሎች ሀገራት እጅ መስጠቱን ማሳያ ነው። ከውድድር ውስጥ ስኬታማነት ባሻገር ሶስት አትሌቶችን ለዓለም ምርጥነት ያበረከቱት ኬንያውያን ጠንካራ ተፎካካሪዎች መሆናቸው ብቻ ሳይሆን የአፍሪካ አትሌቲክስን በበላይነት መቆጣጠራቸውም እየታየ ይገኛል። የአመቱ ምርጥ አትሌት የመጨረሻ እጩዎችን ለመለየት የሚሰጠው ድምፅ አሁን በዓለም አትሌቲክስ የማህበራዊ ሚዲያዎች ላይ የተከፈተ ሲሆን ጥቅምት 19 ይጠናቀቃል። የአርሰናሉ አምበል ማርቲን ኦዲጋርድ ለሳምንታት ከሜዳ እንደሚርቅ ተነገረ የአርሰናሉ ወሳኝ ተጫዋች ዌስታም ጋር በነበረው የፕሪሚየር ሊግ ጨዋታ ጉዳት የገጠመው ሲሆን ለሳምንታት ከሜዳ ይርቃልም ተብሏል በዚህም የ26 ዓመት ተጫዋች በተደጋጋሚ በጉልበቱ ላይ በገጠመ ጉዳት ምክንያት በበርካታ ጨዋታዎች ላይ አይኖርም የማል ሜዳው ሞተር በቀጣይ አርሰናል ከፉላም አትሌቲኮ ማድሪድ ክሪስታል ፓላስ ከብራይተን ከበርን ላይ እንዲሁም ከስላቫ ፕራግ ና ስንደርላንድ ጋር በሚደረጉ ጨዋታዎች ላይ ክለቡን አያገለግልም ተብሏል